የመጨረሻውን ጉዳይ ደግሞ እንመልከት ና የአርሰናልን ምክትል አሰልጣኝ ወደ ፓርማ መሄድ እንመልከት። የካርሎስ ኩዌስታን ጉዳይ እንግዲህ በአርሰናል ቤት ምን አይነት ጉድለት ይኖረዋል የሚለውን ጉዳይ እንመልከት። ምክንያቱም የአርቴታ ወሳኝ ሰው ነው ይባላል። እናንሳዊን ጉዳይ አልክ ነው ካርሎስ ኩዌስታ ወደ አርሰናል ሄዷል፣ ወደ ፓርማ ሄዷል። በቅርብ ጊዜ ስለሆነ አዲስ ኮንትራት የፈረመው ይለቃል የሚል ግምት አለ። በእርግጥ ሚካኤል አርቴታ አልበርት ቱቨንበርግ ወይ ሞሊና ወይ ኛኪ ካኛ ወይም ሌሎች ሰዎች የዋና አሰልጣኝነት እድል ካገኙ እድላቸው ላይ አልቆም። እዚህ ያሉ ሰዎች ፕሮግረስ ማድረግ እችላለሁ ብለው እያሰቡ ቀጣዩን ኃላፊነት አገኛለሁ ብለው እያሰቡ እንዲሰሩ ነው የምፈልገው። ይሄ ረጅም ጊዜ የእኔ አገልጋዮች ብቻ እንዲሆኑ አልፈልግም እና እድል ከመጣ ኮንትራክት ስላላቸው አንለቅም አንልም ብሎ ይህንን በፊት ነው የተናገረው። ምክንያቱም አንዳንድ ሰዎች አሉ ለአሰልጣኝነት የተፈጠሩ የሚመስሉ ሰዎች የካርሎስ ኮስታን ህይወት ስታይ እንደዛ ነው የሚመስሉ ፉትቦል ካፌን እንደጀመርን አካባቢ ስለ እሱ ረዳቶች ስለ አርቴታ ረዳቶች አንስ ነው አንደኛው ያነሳ ነው ካርሎስ ኮስታ ነው ገና በአስራ አምስት አመቱ ነው አሰልጠን የጀምረው ምንም እንኳን ለከማርኮስ አሴንሲዮ ጋር አንድ ቡድን ውስጥ በልዩነቱ ሲጫወት ቢያድግም ግን ከቴርቼራ በላይ መጫ ከሶስተኛ ዲቪዚዮን በላይ ምንም ብጎብዝ ከዛ በላይ መድረስ እንደማልችል የአቅሜን ውስንነት አወቅኩት ይል የመጀመሪያ የዩኤፋ የኮቺንግ ላይሰንሱን በ18 ዓመቱ ነው የያዘው። ስድስት ቋንቋ ይናገራል። ጆዜ ሞሪኞ በተማሩበት የሊዝበን ዩኒቨርሲቲ ሄዶ ስለ ታክቲካል ፔሬዳይዜሽን ምናምን አጥንቷል። ገና በለጋ እድሜው የአትሌቲኮ ማድሪድን ወጣት ቡድን ማሰልጠን የጀመሩ፣ በትንሽ እድሜው ወደ ዩቬንቱስ ሄዶ ከ17 ዓመት በታች ቡድኑን ማሰልጠን የጀመሩ። ከዛ ትልልቅ አሰልጣኞችን በሙሉ ሄዶ አጥንቷል፣ ጓርዲዮለን ሞሪኞን ኤሜሪን ራሱ እንደሚናገረው ብሎ ብዙ ትልልቅ አሰልጣኞች አጥንቷል። ደግሞ እንደ ትልቅ ሮል ሞዴል የሚያየው ጆዜ ሞሪኞ ነው። ምክንያቱም ሞሪኞ ልክ እንደ ጓርዲዮላ ወይ እንደ አርቴታ ወይ ብዙ እንደምናያቸው ትልልቅ አሰልጣኞች የኳስ ተጫዋችነት ታሪክ ሳይኖራቸው ያንን አሪስቶክራሲ ሰብረው ገብተው በጣም የተሳካላቸው አሰልጣኝ ናቸው እና እሱም ትልቅ ተጫዋች አልነበረም። ኢቨን ፕሮፌሽናል ተጫዋች አልነበረም። ስለዚህ ሞሪኞ እንደ ትልቅ ምሳሌ የሚያይ ነው የነበረው እና ባለፉት ጥቂት ዓመታት ደግሞ በአርሰናል ውስጥ የአርስናል የሚካኤል አርቴታ ሁለት ዋና ዋና ሰዎች በቴክኒክ ስፍራው የምናያቸው፣ አሁን በቅርብ ጊዜ ደግሞ በቆሙ ኳሶች የኒኮላ ጆቨም ስም ይነሳል፣ ግን የአልበርት ስቱቨንበርግና የካርሎስ ኩዌስታ አስፈላጊነት በጣም ከፍተኛ ሆኖ ይጠቀስ ነበር። አሁን ሀያ ዘጠኝ አመቱ ብቻ ነው። እኔ የዛሬ ሁለት አመት ስናነሳው ሰዎች ገና በሀያ አራት አመቱ ምናም ሰላሳ አመቱ ላይ አንድ የአውሮፓ ክለብ ትልቅ ክለብ በትልልቅ ሊግ የሚወዳደር ክለብ ማሰልጠኑ አይቀርም ይሉ ነበር። እንደዚህ አይነት በጣም ብሩህ የታክቲክ አእምሮ ያለው መልታዊ ሊንጓል የሆነ ብዙ ሀገራት ውስጥ ሄዶ ለመስራት የሚያስችል የቋንቋ ዝግጅትም የእውቀት ዝግጅትም ያለው አሰልጣኝ ተደርጎ ይጠቀስ ነበር። አሁን ገና ከአንድ ወር በኋላ መሰለኝ ሰላሳ ዓመት የሚሆነው ፓርማ ደግሞ ክርስቲያን ኪቩን ለኢንተር ሰጥቷል። ስለዚህ ተተኪ ይፈልግ ነበር። የክርስቲያን ኪቩን ድፍረት ያለበት ነው። ምክንያቱም ኪ ኢንተር የፕሪማቬራ የሚባለው የወጣት ቡድኑ አሰልጣኝ ነው የነበረው፣ እንጂ ዋና ቡድን አሸልጥ ነው አያውቅም። ስለዚህ እሱም ሲሾም ዴ ላለመውረድ የሚወዳደር ቡድን እንዴት ነው ላለመውረድ የሚደረግ ትግል ውስጥ ልምድ የሌለው አሰልጣኝ የሚቀጥረው ተብሎ የክለቡ ባለቤት ክሩስ የሚባሉት ሰው ብዙ ተተችተው ነበር። በዛ ጊዜ ለኤንዞ ማሬስካም ለመጀመሪያ ጊዜ የዋና አሰልጣኝነት እድል የሰጡት እሳቸው ነበሩ። ማሬስካ የሶስት ወር ኮንትራት ማ የአራት የሶስት አመት ኮንትራት ፈረመ። በአራት ወር ተባረረ። ብዙ ጊዜ አልሰጡትም። በእርግጥ ግን ማሬስካም ቢሆን ከጓርዲዮላ ምክትል አሰልጣኝነት ውጪ ሌላ በዋና አሰልጣኝነት የመስራት ልምድ አልነበረውም። ፓርማ እንደምታውቂው አሪጎ ሳኪን ወደ እግር ኳስ ካርታ ያመጣ በኋላ ደግሞ ትልቅ አብዮት ያስነሱ ናቸው ና ብዙ ሪስክ የመውሰድ ታሪክ ያለውን ግን ፌዴሪኮ ቼሩቢኒ የሚባሉት አሁን የፓርማ ሲዮ ሆኖ የሚሰሩት የስፖርት ዳይሬክተራቸው አሌሳንድሮ ፔቲና ይህንን ካርሎስ ኩዌስታ የሚባለውን አሰልጣኝ ጥሩ ፊት ነው ብለን እናስባለን ብለው ለወራት አጠንተውታል እና ብዙ የስራ ቅጥር ኢንተርቪው አድርገዋል ከሱ ጋር ግን ቼሩቢን የሚባሉት ሰው ደግሞ እሱ የዩቬንቱስ ከአስራ ሰባት ዓመት በታች ቡድን አሰልጣኝ በነበረበት ጊዜ የአካዳሚ ማኔጀር ነበሩ። ረጅም ጊዜ የሚያውቁት ሰው ነው። በዩቬንቱ ሰርቷል እና መጨረሻ ላይ እንግዲህ ክሮስ የሚባሉት ሰው መጀመሪያ፣ ፋቢዮ ሊቬራኒ፣ ሮቤርቶ ዳቬርሳ የሚባሉ ሌላ አሰልጣኝ እንዳልኩት፣ ክርስቲያን ኪቮ፣ ኤንዞ ማሬስካ እንዲ እንዲህ አይነት ወጣት በሌላ ቦታ በቋሚነት የመስራት ታሪክ የሌላቸውን አሰልጣኞች የመሾም ታሪክ ያላቸው ሪስክ የሚወስዱ አሰልጣኝ ናቸው። ግን ይሄኛው ግን በታሪክ በሴሪያ ታሪክ በእድሜ ሁለተኛው ትንሽ አሰልጣኝ ነው። አሁን ሴሪያ አንድ ባለፈውም ስናነሳ እንትን የለውም። ማለት ጣሊያን የአውሮፓ የአሰልጣኞች የልህቀት ማዕከል ተደርጎ ቢቆጠርም፣ ኮቨርቺያኖ ትልቁ የአሰልጣኞች ትምህርት ቤት ተደርጎ ቢታይም፣ ሀሳብ አጠርነት ግን አለሁን ሐሳብ አጠርነት አለ። ምክንያቱም ስቴፋኖ ፒዮሊ በድጋሚ ወደ ፊዮረንቲና ተመልሰዋል። ማሲሚላን አሌግሪን እንደገና ወደ ሚላን ተመልሰዋል። በመሀል ዩቬንቱስን አሰልጥነው ሁለት ጊዜ ተመላልሰው፣ ግን የሚላን አሰልጣኝነታቸው የመጀመሪያ ትልቅ ክለብ አሰልጣኝነታቸው ነበር። ማውሪሲዮ ሳሪ ወደ ላሲዮ ተመልሰዋል። እና እንዴ አዲስ እንትን ማግኘት አልቻልም ማለት ነው ወይ? አዲስ የአሰልጣኞች ሱፐርስታር ማግኘት አልቻልም ማለት ነው ወይ? ምንድነው የሆነ ያለው የሚል ጥያቄ ነበር። እንደዛ አይነት ጥያቄ ያስነሳል። ይሄኛው ግን ኤክስትሪም ነው። በዋና አሰልጣኝነት አሰልጥኖ ነው አያውቅም። የአርቴታ ምክትል አሰልጣኝ ነው ያለፉት ጥቂት ዓመታት የሰራው። ገና 29 ዓመቱ ነው እና በ1929 ነበር አንድ አሰልጣኝ ከዚህ ባነሰ እድሜ የተቀጠሩ። 1829 ስንት ዓመት ማለት? ምእተ ዓመት ሊሆኑ ምእተ ዓመት ሊሆኑ አሁን በሚቀጥለው የውድድር ዘመን በአምስቱ የአውሮፓ ሊጎች በእድሜ ትልቁ አሰልጣኝ ሆነ፣ በእድሜ ትንሹ አሰልጣኝ ሆነ። ላይ 30 ዓመቱ ሆኖ ስለሆነ አዲስ ታሪክ ነው ይሄ። በእርግጥ በቅርብ ጊዜ እንደ ዩሊያና ግልስማን አይነቱ አሰልጣኝ የሆፈንሃይም አሰልጣኝ ሆኖ ሲጀምር በ29 አመቱ መሰለኝ የጀምሩ ልክ እንደዚሁ። ስለዚህ ያኔም በጣም አስገራሚ ነው። ክሪስ ኮልማል የዛሬ ሜይቢ 20 አመት የፉልሃም አሰልጣኝ ሲሆን እሱ በ33 አመቱ ነበር የጀመሩ። ያው በከባድ ጉዳት ምክንያት ተውሎ ወደ አሰልጣኝነት መግባት ስለነበረበት ምን አይነት አሰልጣኝ ይሆናል ያው የአርቴታ ረዳት ስለነበር የበለጠ ኳስ የሚቆጣጠር ወጣት ተጫዋቾች ላይ ብዙ የሚሰራ ተመሳሳይ የጨዋታ ጋይዲንግ ፕሪንሲፕልስ ምናም ቢኖሩት የሚጠበቅ ይመስለኛል። ሌሎች ስሞች ነበሩ፤ ዴሮሲ፣ ራፋኤሌ ፓላዲኖ፣ አንድሪያ ፒርሎ፣ ማርክ ቫን ቦሜል እንዲህ አይነት አሰልጣኞች ይህንን ኃላፊነት ሊረከቡ ይችላሉ ተብሎ መጨረሻ ላይ ግን ፓርማ ይህንን ውሳኔ ወስኗል። እና ለጣሊያን እግር ኳስ እኔ በጣም ጥሩ ዜና ነው እላለሁ። አዲስ ሀሳብ አጥሮት ስለነበር የበለጠ ሲኒየር አሰልጣኞች ላይ አተኩሮት ስለነበር እና የሴስክ ፋብሪጋዝ ያለፈው አመት ስኬት ብዙ የልብ ልብ ይሰጣቸው ይመስለኛል። በኮሞ የነበረው ስኬት ግን ሴስክ ይለያል። ሴስኪ የተጫዋችነት ትልቅ ስም ያለው ከ115 ጊዜ በላይ 115 ጊዜ ገደማ ለስፔን ብሔራዊ ቡድን ተጫውቷል። የአርሰናል አምበል ነበር። ከቼልሲ ጋር ሁለት ጊዜ ፕሪሚየር ሊግ አሸንፏል። ከስፔን ጋር ሁሉንም ትልልቅ ዋንጫዎች አሸንፏል። የባርሰሎና ወርቃማው ትውልድ ላይ እንደ አሰበው ባይሳካለትም ወደ ባርሰሎና ሄዶ ግን ለዛ ባርሰሎና በጓርዲዮላ ስር ተጫውቷል። በትልልቅ አሰልጣኙ ስር ሰልጥኗል። ኮሞ ሪስክ ቢወስድም ግን ሴስክን ለመቅጠር ሌሎች ምክንያቶች ግን አሉ። የክለቡ ባለ ድርሻ ም ነው። የመጨረሻ የእግር ኳስ ተጫዋችነት ክለቡም ኮሞ ነበር። ብዙ ይጫወጥ እና የሴስክ ሪስክም ቢሆን የኮስታ ግን የተለየ ነው። ከዛም በጣም የተለየ ነው። ልክ ነው። ሲከበር የቆየ ትዊተር ላይ ለአሰልጣኞች ሁሉ ልየላከ ላግዛችሁ ወይ እድል ትሰጡኛላችሁ እያለ እንደ ምን ይመስለኛል እንደ አዲስ ወርቁ አይነት አዲስ ወርቁ አሁን እንደ ሬኒ ማሪች አይነት ሰዎችን ያወቀው በታክቲክ ጸሀፊነቱ በፌስቡክ አዲስ ፉትቦል ታክቲክስ የሚባል ፔጅ ነበረው የሀገር ውስጥ እግር ኳስ ላይ ብቻ የሚጽፍበት ብዙ ዲሞነስትሬት ያደርጋል ይጥራል ምን ይላል ምናምን እና ብዙ ኮኔክሽን ፈጠረ እና የሳልዝቡርግ ምክትል አሰልጣኝ ያለ ነው ኦስትሪያ ጭምር ሄዶ የተጋበዘው በኋላ ልክ እንዲህ በራስ ጥረት የሆነ ቦታ መድረስ አለ መቆፈር ገና ሚቾን ሲያገኘው እኮ ሃይስኩል ተማሪ ብቻ መሰለኝ እዚህ የጊዮርጊስ አሰልጣኝ ያለ ሚቾ ይሄኛውም ልክ እንደዛ አይነት ነው። ጸሐፊ ነበር እዛ ላይ ሆኖ እና ኮንታክት እያደረገ ሰዎችን መጨረሻ ላይ በትጋት ይሄን ኃላፊነት ያገኘ ነው። ለአርቴታ እጦት ነው እሱ ጥያቄ ያሉ አይመስለኝም። በጣም ወሳኝ ሰው ነው የሚያጣው በጣም ወሳኝ ሰው ነው የሚያጣው። ግን ምክትል አሰልጣኝ ማጣት ሁልጊዜ መጥፎ አይመስለኝም። ምክትል አሰልጣኝ ማጣት ሌላ አዲስ ፍረሽ ሀሳብ ያለው ሰው ማምጣት ማለት ያመጣል። ሌላ ሰው ሮማንቲክ የሆነው የአርሰናል ደጋፊዎች ምኞት ሳንቲ ካዞርላን መልስልን ነው ሳንቲ ካሶላ ተመልሶ መስራት ይፈልጋል፣ እርግጠኛ አደለም። አሁን ሪያል ኦቪዶን ወደ ላሊጋ ለማምጣት እየተጫወተ ያለው እግር ኳስ ህይወቱ መጨረሻ አካባቢ ነው። በጣም የሚወደድ የአርሰናል ተጫዋች ነበር፣ ግን ሌላ ሰው ማንም ይሆን ብቻ ሲመጣ አሌክስ ፈርጉሰን በስኬት ረጅም ጊዜ የቆዩበት አንደኛው ምክንያት ምክትል አሰልጣኝ አሰናብቶ አያውቁም ራሳቸው የእሳቸው ምክትል በመሆናቸው፣ መቻ አሰልጣኞች በሌሎች ክለቦች ይፈልጋሉ። የአሌክስ ፈርጉሰን ምክትል ስለሆኑ ስለዚህ፣ ስቲቭ ማክላረን ሚድልስብሮ ይቀጥራቸዋል። ካርሎስ ኪሮዥን ሪያል ማድሪድ ይቀጥራቸዋል። ሌሎቹንም አሰልጣኞች ትልልቅ ክለቦች ወስዷቸዋል ወይም ብሔራዊ ቡድኖች። ከዛ ፈርጉሰን ሌላ አሰልጣኝ ያመጣሉ። ደግሞ ፈርጉሰን የመጨረሻዎቹን 15 ዓመታት የትሬኒንግ ግራውንድ አሰልጣኝ አልነበሩም። ዴሊጌት ነው የሚያደርጉት። በዚህ ስማርት ናቸው። አንድ የአንድ መሪ ኳሊቲ ኃላፊነት ማከፋፈል መቻል ሁሌም ምርጥ ምርጥ ምክትሎች ነበሯቸው። ሬኒ ሞልስቴን ምክትል ባይባሉም ግን የኮችንግ ስታፍ አባል ነበሩ። ማይክ ፌለን፣ ቶሚስ ቫልተር፣ ስሚዝ ስኮትላንድ ያሰልጣ የሬንጀርስ አሰልጣኝ በኋላ ስኮትላንድ ና ያሰልጣ ትልቅ አሰልጣኝ ካርሎስ ኪሮጅ እንዳልኩት፣ ብሪያን ኪድ። እነዚህ ሁሉ አሰልጣኞች መምጣትና መውጣት ሁሌ አዳዲስ ድምፅ አዳዲስ ሀሳብ እንዲመጣ አግዟል። ጓርዲዮላም እንደዚሁ ማንንም ምክትል አሰልጣኝ በራሱ ፍቃድ አይ ከዚህ በኋላ ምክትል አይደለም ብሎ አሰናብቶ አያውቅ ግን መጀመሪያ ለምሳሌ ቲቶ ቪላኖቫ ነበር ምክትሉ። ከቪላኖቫ ጋር ተጣላ፣ አብረው ወደ ባየርን አልሄዱም፣ እሱ በባርሴሎና ቆየ። ግን ዶሚኒክ ቶረንት፣ ሩዶልፎ ቦሬል፣ ሴስክፋ፣ ሚኬል አርቴታ፣ ኤንዞ ማሬስካ፣ ዋንማ ሊዮ እንዲህ እንዲህ እየተቀያየሩ ደግሞ አሁን መጨረሻ ላይ ወደ ፔፕ ላይ እንደርስ ሄዷል። ጓርዲዮላ ሁል ጊዜም ሀሳብ አፕዴት እንዲያደርግ እድል አግኝቷል። ምክትሎቹ ትቀይር ያለች ማለት አዲስ ቮይስ ወደ ቡድኑ ይመጣል ማለት ነው። ይሄ በጣም አስፈላጊ ቢሆንም በተለይ በጣም ጎበዝ የዋንቱ ዋን አሰልጣኝ ነበር ይላሉ ከተጫዋቾች ጋር አሰልጣኙ አርቴታ ከሀያአምስቱም ተጫዋቾች ጋር አንድ ለአንድ ልምምድ ማድረግ አይችልም። ጠቅላላውን ልምምድ ነው የሚመራው። እሱ አይደለም፣ ጠቅላላ ኃላፊነት ነው ያለበት። የዋን ቱ ዋን ኮቺንግ ላይ በጓርዲዮላ ስር እነ ሊሮይ ሳኔን እነ ራሂም ስተርሊንግን በጣም ያሻሻለው በዛ ነው ይባላል። ምክንያቱም ከእነዚህ ተጫዋቾች ጋር በተናጥል በቪዲዮ በግል እያገኘ ጊዜ ወስዶ ከእነዚህ ጋር በቪዲዮም፣ በአፕሊኬሽን፣ በልምምድ ሜዳ ዲሞንስትሬሽንም ማሳየት ይችላል። ይሄኛው ካርሎስ ኩዌስታ እንደ አይነት ኃላፊነት የነበረበት በዛ ላይ ደግሞ እንዳልኩት ምንድነው መልታይሊንጓል ነው። ስለዚህ ተጫዋቾችም በሁሉም ቋንቋ ማናገር ይችላል። ስድስት ቋንቋ ስለሆነ የሚናገረው ቀላል እጦት አይመስለኝም። ግን ሌላውን አይን ደግሞ በሌላ አይን ደግሞ ካየሽ ነገሩ ተጨማሪ ሀሳብ እንዲመጣ፣ ሌላ አዲስ ድምጽ፣ ሌላ አዲስ አፕሮች እንዲመጣ እድልም ሊሰጥ ይችላል። እና ቅጥሩ ኢንትረስቲንግ ነው በጣም ለሴሪያ ትልቅ ሪስክ ይመስለኛል ካልተሳካ እንደ እንደ ቂል ሊያስቆጠር የሚችል ከተሳካ ደግሞ ትልቅ እንደ ግኝት ሊቆጠር የሚችል ነው። ለአርቴታ ክሎፕ መቼ ነው ብዙ ዋንጫ ማሸነፍ የጀመረው? ዜሊኮ ቡቫሽ ከለቀቀ በኋላ ኮ ቡቫሽ ደግሞ እሳቸው የእኔ አእምሮ ይሉት ነበር። ከዛ እሱ ለቀቀ፣ ሌሎች አዳዲስ ሀሳቦች አመጡ። ሊቨርፑል ያሸነፋቸውን ብላ ሁለት ሺ አስራ ስምንት ነው የለቀቁት ዜሊኮ ቡቫች በጣም ወሳኝ። ወደ ስፓርታክ ሞስኮ ዳይሬክተርነት ሄደው፣ የእኔ ቡድን እኮ ነበር የእሱም ዶርትሙንድ የእሱም ሊቨርፑል የእኔ ቡድን የሚሉ ሰው ነበር። ያን ያህል ወሳኝ አድርገው ራሳቸውን የሚቆጥሩ ናቸው። ከዛ ግን አዳዲስ ሀሳብ መጣ እና ሊቨርፑል ተሳካለት። የግድ መጥፎ ዜና ነው ማለት አይደለም ብዬ እረዳለሁ። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና ምቹ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።